የዚህ የሃያል የገናና የንጉስ ቲም ደጋፊ ስትሆን ማለት ነው። ምንም እንኳን ሽንፈት እያለማመደህ ቢሆንም ክለብህ ነገር ግን አቻ ያናድድሃል። አቻ ያበሳጭሃል። ካቻው በላይ ደግሞ ምን አበሳጭህ አትሉኝም? ፍሎሪያን ቨርስ እንደዛ ለፍቶ ለፍቶ ለፍቶ ለፍቶ ለፍቶ ማለት ነው ፋይናሊ ጎል ሲያገኝ በኦንጎል ነው የተያዘው። ያ ራሱ የሌለን ያበሳጭ። እሺ ጋክፖ ጠልነ ፕሪንስ ያላችሁኝ አሁን ገባችሁ? ለምን ጋክፖ አይሆንም? ማፈር አለብን ሌፍት ዊንገራችን ጋክፖ ነው፣ ቋሚ አስራ አንዳችን ጋክፖ ነው ለማለት ማፈር አለብን። እሱ ለቤንች እንጂ ለቋሚ አይሆንም ስል አሁን አመናችሁኝ አሁን ገባችሁ። የታክቲክ ችግር አለ። ሳላ አይደለም ችግሩ። ሳላ አይታችኋል ከገባ በኋላ ሳላን አይደለ ይቅርታ ጠይቁት። አሁን ሳላ አይታችኋል አይደለ። ችግሩ የአርኔስሎ ታክቲክ እና ጋክፖ ናቸው። በተደጋጋሚ ብዬ ብዬ አልገባ ብሏችኋል። ይሄው አሁን ተረዱት። አሁን ይግባችሁ። ለማንኛውም ሌላ ምንም አልፈልግም እኔ ይሄ ሰውዬ እስካልወጣ ድረስ ማለት ነው ዋንጫ አታስቡ፣ ምን አታስቡ፣ ምን አታስቡ። እማይታሰብ ነገር ፍጹም ጤነኛ ያልሆነ ማናጀር ነው ማሰብ የማይችል ማናጀር ነው። ለማንኛውም ጋይስ ይሁን በሚለው እንለፈው፣ ይሁን በሚለው እንለፈው። ሊቨርፑል ነጥብ ተጋርቶ ለመውጣት ተገድዷል። የዘንድሮ የሊቨርፑል አካሄድ ጋይሲኒ ምንም አልጣመኝም። እንኳን ለዋንጫ የጠበቁት ቡድን ይቅርና ለቶፕፎር እንኳን የሚያሰጋ አይነት ግስጋሴ ላይ የሚገኝ አይነት ቡድን ሆኖ ነው ያገኙት። በ14ተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርኖ ስሎቱ ሊቨርፑል የሌብሪስ ሪጂሱን ሰንደርላንድን በማስተናገድ አንድ ለአንድ ለመለየት ተገድዷል። በጣም በጣም ግን ስለ ሊቨርፑል ከማውራት ይልቅ ስለ ሰንደርላንድ ጠንካራ ጎኖች ማውራት የሚቀል ይመስለኛል፣ ከዛሬው ጨዋታ ማለት ነው በጣም ሰንደርላንዶች ግን አዲስ አዳጊ ቡድን አይመስሉም። የሚገርም ፐርፎርማንስ ነበር ያሳዩን እንደ ቡድን ያላቸው ኦርጋናይዜሽን በጣም ድንቅ ነበረ። ሲያጠቁም ሲከላከሉም እንደ ቡድን የነበራቸው ብረት በጣም ቆንጆ ነበረ። በጨዋታ ላይ ሰንደርላንዶች ነበር በጎሉ ቀዳሚ መሆን የቻሉት። በጣም በአስደናቂ ሁኔታ ታልቢ ጎል አስቆጥሮ አንድ ለዜሮ መሪ መሆን ቻሉ። ታዲያ ከዚያ በኋላም ቬርትዝ የመታትን ትንኳስ ሙቀ ላይ በራሱ መረብ ላይ በማስቆጠር እንግዲህ ሊቨርፑል አቻ አድርጎ ነጥብ ተጋርቶ ለመውጣት ተገደዋል ማለት ነው በክሬቲቪቲው ረገድ በጣም ደካማ ሆኖ ጥራቱን የጠበቀ የግብ ዕድል ለመፍጠር የሚቸገረውን አይነት ሊቨርፑል ነበር የተመለከት ነው። ከዛ በተጨማሪም ደግሞ በመከላከሉ እንኳን ብዙ ጥያቄዎች የሚነሱበት አይነት ሊቨርፑል አሁንም እንደቀጠለ ነው እየታዘብን የምንገኘው። ብቻ አርነ ስሎት ዘንድሮ የቤት ስራቸው በጣም በጣም ብዙ ይመስላል። ስለዚህ ሊቨርፑል እናንተ ምን ትላላቸው? አዲስ አዳጊ ሰንደርላንድ በሰት በፕሪምየር ሊጉ 23 ነጥቦችን በመያዝ ስድስተኛ ደረጃ ላይ ተቀምጧል። ሊቨርፑል ደግሞ ሁለት ነጥቦችን በሚያዝ ስምንተኛ ደረጃ ላይ ተቀምጧል። ስለ ዛሬው ጨዋታ ያላቸውን ሀሳብ ኮመንሰክሽን ሰክሽን ላይ አካፍኝ። የፕላስማ ቱቶን በመጫ ፈጣን አዳዲስ የሆኑ እርኳስ መረጆችን ማግኘት ይችላለን። እኔ በዚህ ጨዋታ ማለት ነው መጥቼ የራሱ ባለወራ ቪዲዮ ባለሰራ በጣም ደስ ይለኛል። ግን ማለት ነው አንድ ነገር አንድ ነገር እዚህ ጋር ወዘወዘኝ ወዘወዘኝ ፍሎሪያን ቨርትስ ምን አይነት ጎል ነው ያገባው? አባቴ አሁን ፍሎሪያን ቨርትስ እያስለፈልፌ ነበርሽ በሙሉ ማለት ነው ነው ውጭ ክለባችን እንደሆነ ቶ ገደል ገብቷል። እስሎት በመቤቴ በቃ እባካችሁ ልንገራችሁ፣ ይሄ እስሎት የሚባል ከስህተቱ መይማር ማሀይም ነዋል። በቃ ስለዚህ እስሎት በጊዜ የሆነ ነገር ፈለገርጉ አሰናብቱት። ጎሜዝ የሚባል ልጅ ማለት ነው ጎሜዝ የሚባል ልጅ ጎሜዝ የሚባል ልጅ ባለፉ ነገርያቸዋሉ በክቷ አለ ይሄ ልጅ አያስፈልግም። አሁን መግባት የለበትም። ጆንስን ይመስል ከመግባቱ ምን ይነት ሳሱ ጆንስ ምን መግባት ያለበት ጆንስ ከዚህ በኋላ ጎሜዝ እንዳለ ይሄ በቃ ደግሞ የሚባል ጎሜዝ ከዛ በኋላ ካርድ ጨዋታ። እንግዲህ ትልቁ ነገሩ ያው ሳንሸነፍ አቻ መውጣታችን ነው፣ ምክንያቱም ተቆጠረብን ተሸንፈን ነበር የምንወጣው። ያን እንግዲህ በአቻነት ውጤት እንግዲህ ወጥተናል ማለት ይቻላል። ጨዋታውን እንደተመለከታችሁት ነው። ፈርስት አፍ ቆንጆ የሚባል ጨዋታ አይተናል። ግን ማጥቃቱ ላይ ወፍ ምንድን ነው፣ ጎል ከተቆጠረብን በኋላ የነበረው ማጥቃት፣ ለምንድን ነው ፈርስት አፍ ያላጠቃነው? ለምንድን ነው ሰከንድ አፍ እንደዛ እስከ መጨረሻ ደቂቃ ያጠቃነው ማጥቃት ያልቻልነው? ጎል ከተቆጠረብን በኋላ ቨርትስ እኔ እሱ ጎል እራሱ ኦንጎል ተባለ፣ ደስ ብሎን እንደዛ። በርትስ ወይኔ፣ ስንት አይነት ኦንጎል ተመልክተን እንዴት! ኧረ በጣም ይደብራል ፋሚሊ። ከምር ለልጁ እንኳን በጣም መነሳሻ የሆነው ነበር። ብቻ ግን እሱ ቃላት የለኝም። ዛሬም እጅግ በጣም ደምቆ ነበር ያመሸ። ብዙ ሚቀረን ነገር አለ ፋሚሊ፣ አሁንም ላይ ያው። ለማንኛውም መጥፎ ውጤት አይደለም። በወቅታዊ ብቃት እንግዲህ ከኛ የተሻሉ ናቸው ማለት ይቻላል ሰንደርላንዶች። ዮል ነበሮ ካሉት በቃ ቢያንስ ቢያንስ ጎሉ መሰጠት ነበረበት። ቢያንስ ለዊርት ሱን ነው እንጂ እኛ እንቆያለን፣ እንደዚህ ሆነን እንቆያለን። ቪዲዮ ብሰራም ባልሰራም ምንም ልዩነት የለውም። አይታችኋል። ቀድመህ አትስራ ምናምን፣ እሱ ከእሱ አይደለም ችግሩ። ቀድሜ መስራት ነው እንዲሁም ያለብኝ። ቢያንስ በሱ እንኳን ትንንበል ነገ። አሁን ዌስትሀም ብቻ ውለታችንን ይዋላል። ይህን ሳምንት ረዥም እንዲያውም መድጋሚ ረ አንፊልድን ረ ተዉ ረ አርነ ስሎት ረ በቃ ረ ሼባው እኔ ራሱ ሰንደርላንድን ታሸንፋላችሁ ብዬት ገምቼ ነበረ፣ ግን አላሸንፋችሁ ግን አሪፍ ፕሮግረስ አይቻልም። አንድ የሊቤ ደጋፊ እንዳይቃጠል አሪፍ ፕሮግረስ ዴ የመጀመሪያ አቻችሁን እንዳያገኛችሁት ዘንድሮ ፕሪምየር ሊግ ላይ ማ ምክንያቱም ሽንፈት ነበራ። ከሽንፈት መገላገል ነበር የፈለጋችሁት። አሁን አቻ ወታችኋል። ምርጥ ፖይንት ነው። አቻ ወቶ የሚቃጠለው ያርሰናል ደጋፊ ነው። ይህ እንድታቁን ልንፈልጋለን። አቻ ማለት ለእኛ መቃጠል፣ አንድ ለባዶና ሁለት ለባዶ ማሸነፍ የቀዘቀዘ ሴት ፒስ ካልገባ ነሻጥ የለው ለእኛ ፐርፌክት ጌም ማለት አራት ለባዶ ክሊንሽቷ ግዴታ ናት። ሁለተኛው ጎል ሴት ፒስ መሆን አለበት። ቪክተር ጊዮክሬስ ሁለት ጎል ማግባት አለበት። ይሄ ነው ፐርፌክት ጎል ለኛ፣ ፐርፌክት ቪክትሪ ብቻ እኛ ሰልች ትሆናል ሁሌ አቻ ሽንፈት ነው፣ ተቃጥለናል። እናንተ ግን ትልቅ ፕሮግረስ አርኒስሎት ስሎት እያስተካከለው ነው የሚልሽ እያስተካከለው ነው ባይዛ አቀለበላ ነገር መጥፎ ውጤታል። መጥፎ ውጤት እናንተ ዝም ብላችሁ እራሳችሁን ምናምን ነገር ዊ አር ባክ ምናምን መጣንልሽ ምናምን ለማለት ስለቸኮልክ ነው እንጂ ሚገርም ውጤት ፕሮግረስ ይላል። ለውጣ ሳይታል ለውጣ ሳይታል ፍሎሪያን ስኮርት ትችላለች ትችላለች ነው። ምን ቦንደስሊጋ ሲሆን ማለት ሊቨርፑል ደጋፊዎች በአጠቃላይ በጣም ይቀርታ፣ በቃ ከሚገባው በላይ በጣም ይቀርታ ማለት ነው። ከዚህ በኋላ ደግሜ በእናንተ ላይ ሙርሊዝ ከመጣሁኝ ወራዳው ነኝ ኔ ቅሌታ ሙን ነኝ። በቃ ከዚህ በኋላ እግዚአብሔር ነው ምለ ወራዳው ነኝ ኔ። እስከ ዛሬ ወልቭስ ላይ ሙርሲዝ ምን አለ? ሌሎቻችሁ ብትነግሩኝ፣ የአርሴናል ደጋፊዎች ብትነግሩኝ፣ የማንችስተር ደጋፊዎች ብትነግሩኝ፣ የሲቲ ደጋፊዎች ብትነግሩኝ ምን አለበት? የአስቶንቪላ ደጋፊ ጨምሮ ብትነግሩኝ ምን አለበት እስከ ዛሬ ወልቭስ ላይ በስተት ሙርሲዝ ምን አለበት? አራ አንተ ልጅ ተመለስ ብትሉኝ ምንድን ነው ችግሩ? የዚህን ያክል የዚህን ያክል ምን አከፋፋል? ለማንኛውም የሊቨርፑል ደጋፊች በአጠቃላይ በጣም በጣም በጣም ይቅርታ። በቃ ከዚህ በኋላ እኔ እናንተ ላይ ቪዲዮ ከሰራሁኝ ሙርሊዝ ቪዲዮ ከሰራሁኝ ማለት ነው እኔ ወራዳው ሰው ነኝ። በቃ ወራዳው በለኝ ከዛ በኋላ ኮሜንት ላይ መጥ በጣም ይቅርታ። በቃ የሊቨርፑል ደጋፊ በአጠቃላይ በጣም በጣም በጣም በጣም ይቅርታ ከሚገባው በላይ ማለት ነው። ለካ እስከዛሬ ወልቭስ ላይ ነው እንደ ሙርሲዝ የነበረው ፈጣሪ ቅርበ በጣም ይቅርታ። በጣም ይቅርታ። ሊቨርፑል ደጋፊ ምረ ወራዳ በጣም ይቅርታ። ገባ ቨርት ዛ አስቆጥሯል። ቢያንስ የምሬ ነው። የልጅ በጣም እያሳዘነኝ ነው። ማን ጎል አግብቶ ኦንጎል ነው የተቆጠረው በሰንደርላንዱ ተጫዋች ማለት ነው። አረ በስማ ምን አይነት ድለቤትነት ነው ይሄ? ልጅ ይችላል እኮ ምን ይሻለዋል ቆይ ሊቨርፑል በሜዳው፣ አረ በስማም! ሊቨርፑል አረ ተው በስማም! እንዴ ዌስትሃም ነገርኳችኋ። ዘ ሞስት ሺት ክለብ ስለሆነ ነው ያሸነፋችሁት በሜዳችሁ። ሰንደርላንድ መጥቶ አቻ ስወጣችሁ። ሰንደርላንድ ያው እኛንም አስጥለውናል ነጥብ። ሰንደርላንድ በጣም አዝግቲም ነው እንዴ። ትልልቆቹን ቲሞች ዝም ብሎ ነጥብ እያስጣላቸው ነው። ምንድን ነው ሳላ ሰከንድ ሀፍ ላይ በጣም የሚገራርም ፓስ እያደረገ ነበር ወደ ቦክስ ውስጥ ማለት አስራ አንዱም የሰንደርላንድ ተጫዋች ቦክስ ውስጥ ጥቅጥቅ ብሎ ንቅንቅ የለም አንተ ወደዚህ ወደዚ አይሉ። በስ በጣም በጣም መጥፎ ክለብ ነው ሰንደርላንድ። በጣም ማለት ነው የምሬ ነው። ሊቨርፑሎች ግን ምንድን ነው የሚሻላችሁ? ቼልሲ ዛሬ ተሸንፎ ዛሬ ብታሸንፉ ማለት ነው ትበልጡት ነበረ። በሶስት ነጥብ ነበር ልዩነቱ። አሁን ብታሸንፉት ዜሮ የሆን ነበር በጎል ክፍያ ምናምን ትበልጡት ነበር። አሪፍ ካሸንፋችሁ። ምን ሆናችሁ ነው? እንደዚህ አይነት እድል እንዴት ታስመልጣላችሁ? ስምንተኛ ናችሁ አሁን እኔ እኮ ወላሂ በቃ ሰንደርላንድ ያ እኔ ከሻሺ ጋር የተጫወቱ ቀን እኔ ምን ቅመው እንደሆነ እኮ ነው የሚገርመኝ። እኔ በቃ ውጤቶቹን ሳይ ማለት ነው ሰንደርላንድ ምን አይነት ግን አዛ ክለብ እንደሆነ ሊቪ አየሹ አይደለ አየሹ በሜዳሽ ነው አንቺ ናቸው ወጣው እኛ በሜዳው ነው ሄደን እኮ ነው ሁለት እኩል ይወጣ ነው። ግን ከዩናይትድ የተጫወቱ ቀን እኔ እኔ ተከላካይ ማሊያ ቀይሮ ዶርጉና ዳሎት ይግቡ ለእንትን እኔ ወላሂ አሁን ጥያቄ የሆነብኝ እሱ ነው። እንዴት አባቱ አድርጎ እንዳሸነፈው ማለት ነው የዛን ቀን ምን ነበር ነው ሰንደርነን አሰላለፉን የሚያስታውሳለህ? በቢኖ እኮ የገባው በቃ እንጂ፣ እንደዛ ቢሆኑ በምንም ተአምር ማለት ነው። እረ ቢስሚላ፣ ሌላ ደግሞ ማለት ነው። በጣም ምድረስ አክሳ፣ የለንደኑ ኩራት ምናምን፣ በአስር ተጫዋች የለንደኑ ኩራት ቼላው ምናምን ስትሉ የነበራችሁ ቼልሲ ሸምዞ ታይታል። ቁጥሯን ጥግ ላይ ወስዶ ሰውላ እንዲያዩ አልፈልግም። እንዲህ አይነት ውርደት ማለት ነው። ቼልሲ ሊድስን ሳታሸንፍ ነው እኛ ላይ ምርት ዘለው ደርቤ ስለነበር በሜዳ ተጋግጠ ተጫዋች እየቀጠቀጥክ ነበር እንትን ያልከው። ከሁሉም ግን ከአርሰናል ቀጥሎ አስፈሪውና ዋናው ቡድን በደንብ ኮፕሊንክ ያደርጋችሁ ከዘጠኝ ጨዋታ ስምንት ያሸነፈ ከዘጠኝ ተከታታይ ጨዋታ ስምንት ያሸነፈው አስፈሪውና አውሬው አስቶን ቪላ ነው። ወላሂ አሁን ላይ ቲካምባ ከሁለት ዜሮ ሆኖ አራት ለሶስት የገለበጡ ከሁለት ዜሮ ያውም ከሜዳ ውጭ ከብራይተን ማለት ነው። ይህን ቪዲዮ በደንብ ኮፒ ሊንክ ያድርጉ። ሊቪያንስ አይዞን። ለማንኛውም ቪርትዝም አስቆጥሩ። ኧረ ውይ፣ በቃ ደህና ቪርት ዝም አገባ ብዬ ደስ ብሎኝ ቪዲዮ ሁሉ ሰርች ነበር። ጾም ነው፣ ወደት አልጠጣ። ተልባ ተልባ ለጨጎራ አሪፍ ነው። በቃ አልቻልንም፣ አልቻልንም። ያለ መቻል አንድ ሁለት የለውም፣ በቃ አልቻልንም። የታሰበው በሙሉ እየተሞከረን ያለው አልቻልንም። ወደ ድሮ ሲስተማችን ብንመለስ ይሻላል። ወደ ገገን ፕሬሲንጋችን፣ ወደ ሃይ ኢንቴንስ ፕሬሲንጋችን ብንመለስ ይሻላል። ያንን ይችላል ተብሎ ነው የመጣው አይደል ከየርገን ግሩፕ ጋር ትንሽ የሚያመሳሰለው ነገር አለ ተብሎ ነው የመጣ። ወደዛ ይመለሰ። እኔ እንደዚህ እንደዚህ አይነት ሊቨርፑል አስቀያሚ ያየሁት ቡድን የለም። አስቀያሚ የሆነ ቡድን ይሄ በረዶ የሆነ ፍሪጅ የሆነ ቡድን ታውቃላችሁ። ትራንዚሽን ላይ ዜሮ፣ ቢውልድ አፕ ላይ ዜሮ፣ ፋይናል ሰርድ ላይ ዜሮ፣ መከላከል ላይ ዜሮ፣ አሰልቺ ቡድን በቃ ያ አለ አይደል፣ ትንፋሽ የሚቆርጠው ሊቨርፑል አይደለም ይሄ። ቤዝዶን ፖዚሽን ምናምን ተብሎ ዜሮ የለም ፖዚሽን እንኳን የለም ፖዚሽን እንኳን አንቆጣጠርም ኳዙን ይዘን እንኳን አንጫወትም። በቃ ይመለሰን ወደዛ እዚህ ጨዋታ ላይ ያው ፍሎሪያን ቪርስ የመጀመሪያ ጎሉን አስቆጥሯል። ለሱ ለሞቲቬሽኑ አሪፍ ነው። እኛም የመጀመሪያ አቻችንን አግኝተናል። አርቲስት አልተሸነፍንም። ነገር ግን በቃ ከዋንጫ ፉክክሩ እየሄድን ነው ያለነው። አርሰናል ጥሎ ለነበረ አሁን እንያጣል እየሄድን ላይ ነው ቀስ እያለን በቃ እዛ ቲሙስ በቃ ኮዲ ጋቅጡ ለምን ተሸክሞት አይዞርም አንዱ እንዲሁም ለምን አይወልድለትም ብሎ ነበር። ለምን አይወልድለትም ለኮዲ ጋር ሁሌ እንደጀመረ ነው። ኬሳ ተቀምጡ እኬት ኬት ተቀምጡ ካ የሰውዬ አልቻለም። እኔ ግራ ገባኝ። እዚህ ብሎ የማውራውን ላጠፋኝ። ስለዚህ ቡድን ይሄ ልጅ አሪፍ ተንቀሳቅሷል ዛሬ። ፍሎሪያን ፊልስ አሪፍ ተንቀሳቅሷል። ነገር ግን ስቲል ቻንስ ክሬት እየተደረገለት አይደለም። ለአጥቂው ለአሌክሳንደር ይሳ በቃ የለም እኮ ስሩ። ቦል እኮ የለም። ሰንጣቂ ኳስ አንድ ኳል ተሰጥቶ ምንም ፖዘቲቭ ነገር የለም ከዚህ ቡድን። ቨርትስ ትችላለ፣ ፍሎሪያን ቨርትስ ትችላለ። ቨርትስ ወይኔ ቨርትስ ጎል አስቆጠረ! እኔ አልጮም። በዚህ ሰዓት ሰው ተኝቷል ማለት ነው። ፍሎሪያን ቨርትስ ጎል አስቆጠረ። እኔ አላልኩ ይሄ ልጅ የጠቢቡ ሰለሞን ዝርያ ነው አላልኩም ወይ? ልጁ የሆነ የታመቀ ችሎታ አለ፣ እድል ስጡት፣ ቆይ ተረጋጉ አላልኩም። ወይኔ ጌሙ ከምንም በላይ ማለት ነው። ከመሸነፍ ከማሸነፉ በላይ እሱ ጎል ማስቆጠሩ ደስ የሚል ነገር ነው። እኔ ሰው አረብሽም፣ አሁን ሰው ተኝቷል ማለት ነው። ምን አይነ ሰው ቦዝ ላይ ቀኒጣል ጎሜዝ። ምን በቃ ጨዋታው በአጠቃላይ በቃ ኢንተረስት ቨርትዝ። ወይኔ ፍሎሪያን ቨርትዝ ጎል አስቆጠረ። በቃ እሱ ብቻ እሱ ብቻ አረከኝ። እኔ ሌላውን ተውት፣ ሌላው ይቅር የኔ አባት ጎል የታላችሁ የምትነቅፉት ሰዎች በሙሉ የታላችሁ? ይሄን ጎል ማለት ነው፣ ይሄን ጎል ማየት አለባችሁ። ቨርትዝ አይችልም የምትሉ እንዳለ ማለት ነው፣ ይሄን ጎል ታዩታላችሁ። ገና ተአምር ይሰራል ይሆናል ብለን ወፋ ጠመድን ሳይሆን ቀረና ፈተን ለቀቀን። ዘንድሮ ለዋንጫ ተፎካካሪ የምንሆን መስሎኝ ነበር የኔ ክለብ እንግዲህ። ለታይ ሰፈር አልቀረው ለላይ ሰፈር አልቀረው በቃ አሁንስ ተስፋችን ማን ነው ነብስ ደከመች እኮ ፔፕ ጋርዲዮላ አይደለም ምን ሊጉን አይታደግልንም ጥቁር ዶሮ የሚያዙሮ ቢሆን ሸራሪት የሚያዙርባቸው ብቻ የኛውን ሊግ እንደው ዘርዬ ባክ የዝችኛውን ብቻ ይችኛውን ብቻ እባክ ፔፕ ጋርዲዮላ እንዳለ ሆኖ አንድ ጨዋታ ወጥቶባችሁ አስር ሺ ፐርሰንት ካሽ ማን ይመልስላችኋል ከቃና ቤት ውጭ ጨዋታ እንዲወጣባችሁ ኖርማል ነው ቃና ቤት ከሆነ ማለት ነው አምስት ሺ ፐርሰንት አለ የተለያዩ ጌሞችንና ሽልማቶችን ይዘው እየጠበቋችሁ ነው ከእናንተ የሚጠበቀው ሄዳችሁ ሬጅስተር ማድረግ ብቻ ነው ምድለኛ ባቶ ማለት ነው። ቃላ ቤት እድል አለ። የስፖርት እውቀታችሁን እየፈተሻችሁ ገንዘብ ሜክ የምታደርጉበት ጸዴ ቦታ ነው። የማስቀምጥላችሁ ስም ላይ እንዶት ኔት ብቻ ጨምራችሁ ሬጂስተር ማድረግ ነው። ቀጣይ ተጋጣሚያችን ሰንደርላንድ ሊቬን አቻ አስወጣት። ኦፍኮርስ ምን ትጠብቃለህ? ቀመር ላይ ምናምን መቼስ ሊቨርፑል ዊኒ አለ አይጠፋም። ምን ቻናሌ ላይ ገብተህ አሁን ፕሬዲክሽንስ ብለህ መመልከት ነው። ምን እንዳልን ኢሲዶር የተባለ ሰውዬ ማለት ነው። ተሸንፈው ነበረ፣ ተሸንፈው ነበረ። በረኛው አሲስት አድርጌ ያለው በቃ ብሎ ሰለብሬት እያደረገ ኢሲዶር የተባለ ልጅ በረኛውን አጥፎ ሳት ኬሳ ጎል ላይ አወጣው ማለት ነው። ሌላኛው ዋናው ነገር ፍሎሪያን በርት ይላል ጎል አስቆጥሯል። በስንት ጊዜ አንዴ የመስቀል ወፍ ነው የመስቀል አበባ። የራሱ ዲፍሌክሽን ነው ግን፣ ኦንታርጌት ስለሆነ ሹቱን የሞከረው ለፍሎሪያን ግስ ነው የሚያዝለት። ለማንኛውም ሰንደርላንድ መጣውልሽ፣ ቅዳሜ ኢታር ላይ ሊቤን አይደለም የምትገጥሚው፣ ማንችስተር ሲቲ ነው ኢታር ላይ እንግዲህ። 10 አግቢብኝ እኔ 11 ዳግቦች ያሸንፍሻለሁ። ስለዚህ 9 ተኩል አርሴን ባስቶንቪላ እናስሸንፋትና አቻ ምን አላለ? እናስሸንፋትና አራት ለሶስት ዛሬ አዌይ ብራይተንን አሸንፎ ነው የሚያገኛቸው። እሚግ ካለፉት ሰባት ጨዋታ ስድስቱን ነው ምናምን ያሸነፈ ቡድ ነው። አርሴንም ኮራ ዘና ብሎ የሆነ ነገር ይፈጥርልናል። እኛ ሰንደርላንድን ስጠት አድርገን እንግዲህ በቡድን ነጥብ ብናረጓለን ማለት ነው። ፒስ አረ፣ አረ፣ አረ ወገን ለዚህ ቡድን የሞተው ብርጫ ላይ እንጀምርለት። ወደ ወዴት እየሄደ ነው? ይሄ እርግማን ነው፣ ይሄ እርግማን ነው። ቆይ ቆይ፣ ኔ የምለው በአምናው ና በካቻምናው ማንስተር ስቃችኋል እንዴ ስቃችኋል። እርግማን ነው፣ እርግማን ነው ይህማ። እንዴ ይህቺ የምኮሩባት ማንፊልድ መጸዳጃ ሆናላችኋለች። በቃ ሁሉም እየመጣ እየተጸዳዳባቸው ይሄዳል። ደስ ይላል። ብቻ እኔ ባለው ነገር ግን በጣም ደስተኛ ነኝ። እውነት ለመናገር በጣም ደስተኛ ነኝ። ተመችቶኛል። በዚሁ ቀጥሉበት።